ሰው የሚጠብቀው የሆነ ፍትሃዊነት የሚሰፍንበት ጊዜ የውመል ቂያማ ተብሎ የሚጠራው ነው። አንድ ሰው ታዲያ ከሞተ በኋላ የሆነ ነገር ይጠብቀዋል። ያም ቀብር ተብሎ ይጠራል። ያ መቃብር የሰዎች መፈተኛ ወይም ደግሞ ወደ አኽራ ከመሄዳቸው ወይም ወደ የውመል መሕሸር ተብሎ የሚጠራው ቦታ ከመሄዳቸው በፊት የሚገመገሙበት እና መልካምና መጥፎዎች ራሳቸውን የሚያውቁበት ቦታ ነው። ያ ቀብር ተብሎ የሚጠራው አንድ ሰው ከሞተ በኋላ ሰዎች ሁሉ ወደ መቃብር ይዘው ይሄዳሉ። ከዛ በኋላ እነዛ ሰዎች ዘመድ አዝማዶቹ ቀብሮት ከተመለሱ በኋላ የመጀመሪያው ፈተና ይጀመራል ማለት ነው። ያም ሁለት መላእካዎች መምጣት ማለት ነው። ነኪርና ሙንከር በመባል የሚጠሩ መላእካዎች ወደሱ ይመጡና እምነቱን ይፈትሹታል፣ ይፈትኑታል። ከዛም እምነቱ ምን ያክል ጠንካራ እንደሆነ የሚያውቁበት ጊዜ ይመጣል ማለት ነው። ያ ሰው እምነቱ ጠንካራ በሆነ ቁጥር እዛ ቀብር ቦታ ላይ ያለውም ህይወት ምቹ እየሆነለት ይሄዳል ማለት ነው። ነኪርና ሙንከር ከሚጠይቁት ጥያቄዎች ሶስቱን ልንገራችሁ። የመጀመሪያው ምን ረቡክ፣ ጌታህ ማን ነው ብለው ይጠይቁታል

እና እሱ ብቻ እንደሆነ እምነት ያሳወቀንን እምነት የምንከተልን ከነበርን ያንን እምነት እንናገራለን። እሱም እስልምና ነው። አላህ በዚች ምድር ላይ የመረጠልን ብቸኛ እምነት ማለት ነው። ከዛም እስልምና ነው እምነቴ ብሎ እንዲመልስ ይደረጋል። እሱም ይመልሳል ማለት ነው። ነገር ግን ይህን መመለስ የማይችሉም ሰዎች አሉ። ስለዚህ ትክክለኛ አማኝ ከነበረ እዚች ምድር ላይ ያ ሰው ሙሉ ለሙሉ ጥያቄውን በእርግጠኝነትና እንዲሁም በተረጋጋ መንፈስ ይመልስላቸዋል ምክንያቱም ምድር ላይም ሰልጥኖ ስለነበረ ይህ ሰው ማለት ነው። ከዛ በኋላ የጀነት በር ይከፈትለታል። እዛው ቀብር ውስጥ ሆኖ ማለት ነው። እንደሚታወቀው እዛ ቀብር ውስጥ ብቻውን ነው የሚሆነው፣ እንዲሁም ጨለማ ነው የሚወርሰው፣ እንዲሁም ደግሞ ጠባብ ናት ያቺ መቃብር። ያኔ ታዲያ መልሱን ከመለሰ በኋላ ተረጋግቶ አላህ ስብሓነ ወተዓላ ጀነትን እንዲመለከት ያደርገዋል፣ ከፍቶለት ማለት ነው። ሁለተኛው ደግሞ ወዩፍሰህ ለሁ ቀብሩ ቀብሩ ይሰፋለታል፣ እንዲህ ሰፋ ይደረግለታል ማለት ነው። በሶስተኛ ደረጃ ደግሞ ጨለማ ነበረ ብርሃን ይሰ ይፈጠዋል ብርሃን እንዲኖረው ይደረጋል ማለት ነው። ነገር ግን በተቃራኒው ደግሞ እነዛ ካሃዲያኖችና አስመሳይ ሙናፊቆቹ ያንን ጥያቄ መመለስ ይከብዳቸዋል እዚህ ምድር ላይ ቢያውቁትም ማለት ነው። በትክክል አላህ ሱብሃነሁ ወተዓላን የማያምኑበት ከሆኑ እንዲሁም ነቢ መሐመድን እንደ ነብይነት የማይቀበሉ ከነበሩና እንዲሁም እስልምና ላይ ሲያሾፉ የነበሩ እስልምናን ከላይ ከላይ ይወዱታል፣ ይቀበሉታል። ነገር ግን ውስጣቸው እስልምናን አይፈልገውም። እንደዚህ አይነት ሰዎችም ቀብር ውስጥ ሆነው ነኪርና ሙንከር በሚጠይቋቸው ሰዓት መልሱ ይጠፋል ባቸዋል መልሱን መመለስም ያቅታቸዋል። የሚያሰሙት ድምጽ ብቻ ይሆናል ማለት ነው። ያ ድምጻቸው ደግሞ በጣም ረባሽ የሆነ ድምጽ ነው። የሰው ልጅ ብቻ የማይሰማው የሆነ ድምጽ ማለት ነው። ያን ጊዜ እነዚህ ሙናፊቆች ወይም ከሃዲያኖች በቀብር ውስጥ ሆነው እሳት ትከፈትባቸዋለች ማለት ነው። እሳትን ይመለከቷታል። ሁለተኛው ደግሞ ቀብር እንዲጠብ ይደረግባቸዋል። የቀብሩ መጥበብ ደግሞ የነሱ የጎን አጥንታቸው እስኪተላለፍ ድረስ እንዲያስጨንቃቸው ያደርጋቸዋል። እንዲሁም ሶስተኛው ደግሞ ከባድ ከባድ

ቤተሰቦች በማለት አላህ ሱብሓነሁ ወተዓላ ይናገራል። አንድ ሰው ቀብር ከገባ በኋላ ነፍሱ ከስጋው ጋር እንድትገናኝ በማድረግና አላህ ሱብሓነሁ ወተዓላ እነዛን ሁለት መላእክቶች በመላክና እንዲሁም መቃብሩ እንዲጠበው በማድረግና ብርድ ብርድ የሚል ስሜት እንዲሰማው በማድረግ እንዲሁም ደግሞ ብቸኝነት እንዲሰማው በማድረግና ሁሉም ሰዎቹ ከሱ እንደ ራቁትና ዱንያ ላይ ምድር ላይ ያካበታቸው ገንዘቦቹም ሆኑ ሀብቶቹ በጠቅላላ ለሱ ምንም ጥቅም እንደሌላቸው እንዲያውቅ ከተደረገ በኋላ ነው ይህ ሁሉ ነገር እንዲመጣ በት የሚደረገው ለዚህ። መልካም የሆኑ ሰዎች ደግሞ አላህ ሱብሃነሁ ወተዓላ ስጦታውን እያሳያቸው በየዕለቱ እንዲጎበኙትና እንዲመለከቱት ይደረጋሉ። በኋላ የው መልቂያማ ሲደርስ፣ እኮ እናንተ መኖሪያችሁ ይህ ነው እየተባሉም ሁሌ እንዲበሰሩ ይደረጋሉ። በተመሳሳይነት ከሀዲያኖች ደግሞ እንዲሁ እነሱ ጋር የሚቀርብባቸዋል ያ እሳት ማለት ነው። እሳቱን እንዲመለከቱት ቅርባቸውም እንዲሆን በመደረግ ሁል ጊዜ እንዲመለከቱት ይደረጋሉ። መኖሪያችሁም ይህ ነው እየተባሉ ይነገራሉ እነሱም እዚሁ መቃብር ላይ ሁለት እንስሳዎች እንዲቀጧቸው ይላካሉ እነሱም አልሐየቱ ወልዓቃሪብ ጊንጦችና እባቦች ናቸው በሚገርም ሁኔታ ግን አላህ ስብሓነሁ ወተዓላ እድለኛ ያደረጋቸው እዚህ ምድር ላይ የቀብርን ፈተና ሙሉ ለሙሉ እንዳያጋጥማቸው የተደረጉ ሰዎችም አሉ ከነዛ መካከል ሹሃዳዎች ናቸው ለአላህ ስብሓነሁ ወተዓላ ሰማዕታት የሆኑ ማለት ነው እነዚህ ሰዎች ነፍሳቸውን ለአላህ ሲሉ የሰጡ ሲሆኑ ሸሂዶች ናቸው ማለት ነው የዱንያን ኒዕማ ሙሉ ለሙሉ ትተው ወደ አላህ ስብሓነሁ ወተዓላ የሄዱ የሆኑ ሰዎች። እነዚህ ሰዎች ወደ መቃብር ከገቡ በኋላ መቃብሩ ሰፊ ይደረግላቸዋል። እንዲሁም አረንጓዴና ያሸበረቁ የሆኑ ነገሮች፣ እንዲሁም መዓዛቸው፣ ሽታቸው ምርጥ የሆኑ ነገሮች እነሱን እንዲከቧቸው ይደረጋሉ። ለዚህም ነው ሰማዕታቶች የማይታጠቡት ዝም ብለው እዛው በተገደሉበት ልብሳቸው እንዲቀበሩ የሚደረጉት እንዲሁም ደግሞ ደማቸውም አብሮ እንዲቀበር ይደረጋል ማለት ነው። ከነዚህም ጋር ተያይዞ ሕፃናቶች ገና ነፍስ ሳያውቁ የሞቱና ወንጀላቸው የማይጻፍባቸው ራሳቸውን የሳቱ የሆኑ ሰዎችም ይካተታሉ። ነገር ግን ጀነት እንዲገቡ የተደረጉ ግን ወንጀሎችን በመስራታቸው የተነሳ ብቻ መቃብር ላይ እንዲቀጡ የሚደረጉ ሰዎችም እንዳሉ ልናውቅ ይገባል። በዚች ምድር ላይ እስልምናን ይዘዋል። አላህ ስብሓነ ወተዓላን አምነውበታል። በነቢይ መሐመድ መልክተኝነትም አምነው እንዲሁም ሪሳላውን ሙሉ ለሙሉ ተቀብለው ባሉበት ሰዓት የተለያዩ ማዓሲዎችን ወንጀሎችን የሚሰሩ የነበሩ ሰዎች ለውስን ጊዜያት እንዲቀጡ የሚደረጉ ናቸው ማለት ነው። እነዚህ ሰዎች ምን በመባል ይጠራሉ? ትላልቅ ወንጀሎችን የፈጸሙ ዝሽ ምድር ላይ በመባል ይጠራሉ ማለት ነው። እነዚህ ሰዎች ምንም ያክል ቢቀጡና ምንም ያክል ጊዜው ቢረዝምባቸውም መጨረሻ ላይ ግን ጀነት እንዲገቡ ይደረጋሉ። ይህም አላህ ስብሓንሁ ወተዓላ በቁርአን ያጸደቀው ነገር ነው። ኢነአላህ